አንተ አሁን ላይ ያለህ አመለካከት ለኔ እንደትነት አይደለም ኮምፕሊትሊ አስተያየት ሁሉ ለበና ተቀያይሮብኛል እና እኔ ምንም ኮምፎርታብል እየሆንኩኝ አይደለም ደስ እያለኝ አይደለም እና ማን እንደሆኑ ምንም የምናውቀው ነገር የለም መረጃውም የለንም ብቻ ሲመስለኝ ግን በቀደም ከተፈጠረው ጸብ ጋር ይመስለኝ አቤል ማለት አንተ ነህ አይደለ ስለዚህ ስለ አንተ ነው እያወራ ነው ያለ ነው ምንም ቀልድ የለም እዚህ ጋር የምታወራህ ነገር እውነት ነው አላውቅም እርግጠኛ አይደለሁም ማን ሊሆን ይችላል እኔ ም ግራ ተጋብቻለሁ። እስኪ ምናልባት ፊታቸውን ካየማን እንደሆኑ የሚያ ከሆነ ራሱን የምንጠይቀው ይሆናል። እንዱራን ማሳየውን ገብቷል። ቤተሰብ የለውም ብለው ሊሆን ይችላል። እና ትንሽ የማይበት ነገር፣ ምንም ደስ እያለኝ አይደለም። አቤላ ትንሽ ባህሪ ተቀይሯል። ትንሽ አይደለም፣ እንደውም ኮምፕሊትሊ ተቀይሯል። ትናንትና አቤል ተደብድቦ በታየው ቪዲዮ ላይ በጣም ብዙ መነጋገሪያ ይሆናል። በጣም ብዙዎቻችሁ የተለየ ሀሳብ በተለይ ደግሞ ከሩታ ወንድም ጋር እያገናኛችሁት ያላችሁት አላችሁ። እኔ በደንብ መረጃው ደርሶኛል መረጃውን አውቃለሁ። ነገር ግን በዚህ ደረጃ የእሷን ቤተሰብ አደጋ ውስጥ የሚጥል ወይም ደግሞ ተጠያቂ የሚያደርግ ነገር መሆኑ በጣም በጣም ያሳዝናል ማለት ነው። የእውነት አቤላ እውነት ከሆነ እና ያው ብዙ ኮሜንቶች ላይ እንደምንረዳው ከሆነ እናንተም አይተው ሊሆን ይችላል። ብዙ ሰዎች አልተረዱም፣ እየሆነ ያለው ነገር ድራማ ነው፣ እኛ ይህን ነገር በፍጹም አናምንም አንቀበልም እያሉ ነበር እና እኔም ተጨባጭ አገኘኋቸው ጥብቅ መረጃዎች አሉ። እውነት ነው ውሸት ነው የሚለውን ነገር እኔ ለኦዲየንሱ ልተው፣ የኦዲየንሱ ድምዳሜ ይሁን። ነገር ግን እዛ ላይ በቃላት ልውጣቸው ላይ የተነበሩ አንዳንድ ንግግሮች ነበሩ። እነማን ናቸው? ማነው ይህን አካል ያደረገው? የእውነት የሩታ ቤተሰብ ናቸው ወይ ወንድሞቿ ናቸው ወይ ብለው በጣም ብዙዎቹ እንትን ሲያደርጉ ነበር ማለት ነው እና አቤል ላይ ይህ ነገር ፈጽመዋለች የሩታ ወንድሞች ናቸው ፈጸሙት ብላችሁ በተለየ መንገድ የተገነዘባችኋላችሁ፣ ለ ለእናንተ መልስ ለመስጠት ነው ዋናው ነገር ማለት ነው። እኔ ያለውን እውነት አደርሽበታለሁ ግን በዛ ደረጃ ድምፁን አውጥቼ መናገርና ማውጣት አልፈልግም። ማወቅ ያለባችሁና እናንተ እንድትረዱት የምትፈልገው ዋናው ከዚህ ጀርባ ያለው ተዋናይ ራሱ አቤል መሆኑን ልነግራችሁ እወዳለሁ። በቃ ሲጀመር ከዛ ቤት ስትወጣ ያለውን ነገር እዛው ፊክስ አድርጎ ፈቶ ጥረት አድርጓል። አይተናል እና ጥረት አድርጓል፣ በቻለው አቅም አድርጓል። ነገር ግን በጣም በቂ አይደለም። በቃ በቂ አልነበረም፣ የሄደበት መንገድ ማለት ነው። ከዛ በኋላ እዛ እሷ ቤት ሄደው እንግዲህ ለድብ እስከ መደባደብ ድረስ ያዙ ሊቃቁኝ ላይ ደርሶ ነበረ። ሜይ ቢ ይህን ነገር የተመለከቱ የእሷ አውዲየንሶች፣ የእሷ ተመልካቾች፣ የእሷ እንትኖች ሊያረጉት ይችላሉ አይታወቅም። ግን ከዚህ ነገር ውስጥ ደግሞ ሌላ መዘዝ ነው ለአብርሃም የሚያመጣው እና የሩታ ወንድሞች እንደዚህ ያደረጉም ብለህ ሩታን ለመሳብ እየሞከርክ ከሆነ በፍጹም በፍጹም ተሳስተሃል። አልጠቀስክም ስም እገሌ እንዲያረገኝ እገሌ እንዲያረገኝ አላልክም። ነገር ግን የሆነ ውክልና ሰው እየሰጠ ነው አንተም ግልጽ ማድረግ አለብህ፣ ማጥራት አለብህ። የምታውቃቸው ሰዎች ናቸው ሲባል አንተ አይደሉም ካልክ፣ ነገሩን ካላጠራ እኛ በቅርብ ቀን እናውጠዋለን። ይህ የእናንተ ፕራይቬሲና የግል በሁሉ ጊዜ እንደዚህ ስል በአንዳንዶቹ የምትናደዱና የምትንጨረጨሯላችሁ። አዎ የሰው ፕራይቬሲ ከሆነ አይነካም፣ አንነካምም። እላፊ ሄደን ነገሮችን ለመተንተን አንሞክርም። ነገር ግን ከጉዳቱ ጋር በተለይ እግሩ ጋርና እጁ ጋር የተያዘውን ነገር እየተመለከቱ ይህን ያልፍ ጂቪ ለስብራት እንዴት ነው ጂቪ የሚቀባው? ሰው መጋጋጥ ምናምን ቢኖረው እኮ የተወሰነ ነው እንጂ እንደዚህ እስከሚያስታወቅ ድረስ ምንድን ነው ብለው ነገሩን ከስህተትና ከፌክ ጋር ወይም ደግሞ የሆነ ትሪክ ለማሰብ የሩታን ልብ ሰብረ ለመግባት የሆነ ትሪክ እያሰብክ ነው ብለው ብዙዎች እያሰቡ ነው፣ እና ብትጠነቀቅ ይገባል። በቃ አንተ እያደረግክ ያለው ነገር በጣም በጣም በቃ ስህተት ነው ብዬ አስባለሁ። እንደ እውነቱ ግን ተመተተ፣ ተደብደበ ግን ከሆነ እኛ ለማጥራትና ነገሩን ከአንተ ላይ ለማንሳት እንሞክራለን ማለት ነው። ግን ቴሌግራም ላይ እየተላኩልኝ ያሉ መልእክቶች ግን በጣም የተለዩ ናቸው። በቃ ዋትሳፕ ላይ፣ ቴሌግራም ላይ ተመሳሳይ ነገሮች ናቸው የሚደርሰኝ እና አመኔታውን እስከማጣት ድረስ ደርሷል ማለት ነው። እምነቱን አጥቷል በዚህ ጉዳይ ላይ እምነቱን እስከ ማጣ ድረስ በቃ ሰዎች እምነት አንተ ላይ ከዚህ በኋላ እንዳይኖራቸው እያደረክ ያለው ኦልሬዲ እየከሸፈ ነው። ይህ እያረክ ያለው ነገር ሴራው እየከሸፈ ነው። ሩታን ለመሳብ በዚህ መንጉ መልኩ አስበ የሩታ ወንድሞች ነገር ደሞ እነሱ ናቸው ደረስኩበት ብትል ማለት ነው ያንተ ጉዳይ ማለቂያው ነው የሚሆነው ራስን አደጋ ውስጥ ነው የምትለው። ሩታ በዚህ ጉዳይ ላይ በጥንቃቄ እንድትመለከቺ ነው የምፈልገው። በቃ በጥንቃቄ በቃ ግን ለነዚህ ልጆች በቃ ትዳር ፈረሰ፣ ተለያዩ። አሁን ሌላ መዘዝ፣ ቢያንስ ለመቀራረብ የሚያደርጉትን መንገድ፣ ጥረቱን ጥረቱን የሚያከሽፍ ነገር ነው። አቤል እያደረክ ያለው ነገር በፍጹም በፍጹም ተአማኝነት ያጣ ነገር ነው። እኔ ብዙ መልእክቶች ስለሚደርሱኝ ነው። የተፈጠረው ነገር እውነትና ሀቅ ከሆነ ማለት ነው እግዚአብሔር ጨርሶ የማርህ ይህ ነገር የተፈጠሩት የተፈጠሩት ደግሞ ህግ ከያዘው በህግ መልኩ ሊያልቅ ይችላል። ይደርስበታል። ህግ፣ ፖሊስ በየትኛውን መንገድ መርምሮ ማን ይህን እንዳደረገው ከአንተ ጋር ያላቸውን ግንኙነት ያወጣዋል። ለምን ሳምንት አይሞላውም እኮ ከነሱ ከእሷ ወንድሞች ጋር ስትደባደብ። ስለዚህ በቀጥታ ፖሊስ መረጃ ካገኘ ተጠያቂ ሊያደርግ የሚችለው የመጀመሪያ የሩታን ወንድሞች ነው። አንተ እነሱ እንዳላደረጉብህ እየታወቀ እኛም እያወቅን ሁሉም ሰው እያወቀ ትክክለኛውን ያለው መረጃ ወይም ደግሞ ሌላ እኛ ማናውቀው ጠብና ከሌሎች ጋር ያለ ግንኙነት ከሆነ ተዘርፈህም ከሆነ ማለት ነው ግልጽ ማድረግ ነበረብን። እና አሁን እነሱን ተጠያቂ ሰው እያደረገ ስለሆነ ማጥራት አለበት። እነዚህ ልጆች አያደርጉም። እውነት ለመናገር ለአብረሽና ሩታ መለየት ክፍተት አሻራቸውን ቢያሳርፉ ኃላፊነት ቢወስዱም ግን በፍጹም በፍጹም ግን ያንተ ላይ እጅ የለባቸውም። ሁለት ነገር ፍጹም ስህተትና አግባብ የለውም። በቃ እሷ እንድትመለስ ነገሩን ከነሱ በላይ ባሉ ቤተሰብ ኃላፊነት በሚወስዱ ቤተሰብ መሸፈንና ማብላላት ነገሩን ይቻል ነበር። ነገር ግን እናንተ ያንን አላደረጋችሁም። እኔ ንጹሕ ናችሁ እያልኩ አይደለም። ምናልባት ላቤል እንደዚህ መሆን ተጠያቂም ልትሆኑ ትችላላችሁ፣ ላትሆኑ ትችላላችሁ ግን ከሩታ ቤተሰብ ጋር በፍጹም መገናኘት ስለሌለበት ይህ ነገር እንደሌላችሁበት መረጃውም ስላለኝ እኔ ነገ ደርስበታለሁ። የራሴ ምንጮች የእኔ ምንጮች ከየትም አረጋግጠው ይነግሩኛል። ግን አንድ ነገር መናገር የምፈልገው ለወዳጅም ለጠላትም ማለት ነው አብርሃምና ሩታ ኦዲንሱ አንድ ላይ ሆነው ማየት ስለሚፈልግ እነሱ አንድ ላይ ሆነው ተፋቅረው አንድ ላይ እስካልታዩ እስታዩ ድረስ እስካልተገኙ ድረስ የትኛውንም ዋጋ እንከፍላለን። አንድ ላይ እንዲሆኑ የቻልነውን ያህል ጥረት እናደርጋለን። መጥራት መጥራት መጥራት ስላለበት ነው እና ብዙዎቻችሁ ባቤል ጉዳይ በጣም ብዙ ውሳኔዎችንና እንትኖችን እየት ነው ያው የሩታ ወንድም ነው። በፍጹም ያ እንዳልሆነ እኔ ላረጋግጣላችሁ እችላለሁ። ምክንያቱም ከደረሰበት ሁኔታና አንግል አንጻር ተደብቀው ይህን ነገር እሱን እስከመደብደብ ወይም ደግሞ አንድ ሰው ሲደበድብና ሲያስፈራራ የሆነ መልእክት ይተዋል። የሆነ መልእክት ሊኖረው ይገባል። በቃ ዳግመኛ እንዲህ እንዳታደርግ፣ ዳግመኛ ከእነሱ ውስጥ እንዳትሳተፍ ምናምን ሊል ይችላል። ግን ያ ነገር እንዳልሆነ በቂ ማስረጃ የሚሆነው ይሄ ነው በቃ ምንም ነገር አላስጠነቅኩትም። ከነሱ ጋር ምንም አይነት ግንኙነት እንዳይኖርህ ከሩታ ጋር እንዳትደርስ ወይም ደግሞ ባለፈው እንዲያርገህናል ብለው ዛቻ እናንተን ይተው ነበር። ያለምንም ንግግር ያለምንም እንትን ደብድበውት ብቻ ወይ መተውት ከጣሉት፣ ይሄ ነገር አንድ ነገር አለ። በቃ እነሱ እንዳልሆኑ ማረጋገጫ ነው። ምንም ነገር አላሉትማ። እነሱ ቢሆኑ ከሩታ ጫፍ ካሁን በኋላ በትደርስ ዳግመኛ እነሱ መሃል ብትገባ ምናምን ብሎ ዛቻ ይኖራል። ዝም ብሎ ደብደባ እየሆነ ሳለ ግን በዚህ መልኩ ግን የሩታን ስም የምታነሱ ሰዎች ፍጹም ስህተት ነው የሰራችሁት ለማለት ወዳለሁ። እና መገንዘብ ያለብን እኛ የግሬስ ፋሚሊዎች የነሩታና የናብርሽ ፋሚሊዎች በፍጹም ይህ ነገር እስከሚቆም ድረስ እንታገላለን ማለት ነው። አቤልም ያደረግከውን ነገር እውነት ማጥራት አለበት። መናገር አለብህ። በፍጹም የሩታ ወንድሞች ወይም ደግሞ የእነ ሩታ እጅ የለበትም። እኔ ማንም እንደዚህ ያረገኝ በፍጹም የእሷስም እዚህ ጋር መነሳት ስለሌለበት ማለት ነው። እያንዳንዱን ነገር እያወጣን መረጃውን እየተነተን እየፈተፈትን እንቀጠላለን። ዋናው ነገር እኛ ከእውነትና ከእውነት ጋር ከናንተ ኮዲንጆቹ ጋር ሚስጥሩን እያወጣን መቀጠል ስላለብን ነው። ባቤል ጉዳይ ላይ ያለኝ ነገር ይሄ ነው። አብርሽ ትሪት ለማድረግና ነገሩን ለመስማትና ለማወቅ የሄድክበትን መንገድ ሳላደንቅ አላልፍም። ግን ማወቅ ያለባ አንተም የሩታውን ደሞች ይህን ነገር እንደማያደርጉት ነው። ቢያደርጉት ከኛ የሚቀድም የለም፣ መረጃውን ለማውጣት ከኛ የሚቀድም የለም ስለምናቅ የተወሰኑ ማጣራቶችን እያደረግኩ ነው። ነገሩ በደንብ ሲጠራና እውነታውን እንትን ሲል ለእናንተ ሙሉ መረጃውን ለመስጠት 100% ዝግጁ ነኝ ብቻ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ያለውን እውነት ና እውነት ከእናንተ ጋር እንቀጥላለን ባይ